ሰላም ሰላም እንዴት ናችሁ? የዲቪ 2026 አሸናፊዎች ወይም የዲሜክስ ዲቪ 2026 ግሩፕ አባላት እንዴት ናችሁ? በመጀመሪያ ዲቪ ለደረሳችሁ እንኳን ደስ አላችሁ። ሁሌም በየአመቱ የዲቪ ውጤት ሲወጣ የሚጠየቁና ብዙ ሰዎችን የሚያስጨንቁ ሁለት ነገሮች አሉ። የመጀመሪያው የልደት ቀናችንን አለማወቅ ነው። ሁላችንም እንደምታውቁት አንድ ሰው የልደት ቀንና ወሩን ማወቅ ካልቻለ በፍጹም ዲኤስ 260 የሚባለው ፎርም አይከፍትለትም። ስለዚህ ይሄ የመጀመሪያው የብዙ ሰዎች ጭንቀት ነው። ሁለተኛው ደግሞ አንድ ሰው ከደረሰው በኋላ ምንድነው ማድረግ ያለበት? ከምንድነው መጀመር ያለበት? የትኞቹ ዶክመንቶች መጀመሪያ መሟላት አለባቸው፣ መች ነው ዴስ መሙላት ያለብኝ? የሚለው የተለያዩ ጥያቄዎች ይጠየቃሉ። በዛሬው ቪዲዮ እነዚህን ጥያቄዎቻችሁን ሊመልስ የሚችል አጠር ያለ ማብራሪያ ነው የምሰጣችሁ ማለት ነው። እናም የመጀመሪያው የሚሆነው አንድ ሰው ዲቪ ከደረሰ በኋላ ምን ማድረግ አለበት ለሚለው ጥያቄ የመጀመሪያው መልስ የሚሆነው መረጋጋት ነው። እንደሚታወቀው ዲቪ በጣም ብዙ የተሳሳቱ መረጃዎች ወይም ደግሞ ያልተረጋገጡ መረጃዎች የሚናፈሱበት አንዱ ሴክተር ነው። ከነዚህ የተሳሳቱ መረጃዎች ውስጥ አንዱ ለምሳሌ ቶሎ ብላችሁ መሙላት አለባቸው፣ ቶሎ ካልሞላችሁ ቶሎ አይደርሳችሁም፣ ቶሎ ከሞላችሁ ደግሞ ቶሎ ትጠራላችሁ የሚሉ እንደዚሁም ደግሞ ዲ ኤስ ሁለት ስልሳ የምትሞሉበት የራሱ የሆነ የጊዜ ገደብ ስላለው በዚያ ጊዜ ገደብ ሙሉ፣ እሱም አንድ ሳምንት አስራ አምስት ቀን ወይም አንድ ወር የሚሉ አነስ ያለ ጊዜን ብቻ በመስጠት ቶሎ እንዲሞሉና ሰዎች እንዲቸኩል የሚያደርግ አንድ የተሳሳተ መረጃ አለ። ስለዚህ እሱ ላይ ሰዎች በፍጹም አይረጋ ያረጋጉ ። ሁለተኛው ደግሞ ዲቪ እንደደረሳቸው ቀድመው ማድረግ ያለባቸውን እና ሌላ ጊዜ ደግሞ ኢንተርቪ ሊገቡ ሲሉ ወይም የኢንተርቪው መግቢያ ከመጣላቸው በኋላ ማድረግ ያሉባቸውን ነገሮች ባለማወቅ አሁንም ይቸኩላሉ። ስለዚህ ሁለተኛው መረጋጋት የሌለበት ቦታ ይሄ ነው። ሶስተኛው ደግሞ ዲቪ ሲሞሉም ይሁን ዲቪ ከሞሉ በኋላ ያሉ የቤተሰብ ለውጦች፣ የልጅ የትምህርት ደረጃ እንደዚህም ደግሞ ዲቪ ሲሞሉ ያሉ ስህተቶች ላይ በፍጥነት መወሰን። ለምሳሌ ቤተሰብ መጨመር ሊሆን ይችላል፣ ዲስ ላይ ወይም ደግሞ ዲቪ ላይ የሞላናቸው መረጃዎች አሁን ካሉ መረጃዎች የተለዩ ከሆኑ መጨመር ወይም ደግሞ ሌላ መቀነስ። እንደዚህ አይነት ነገሮች በፍጹም በችኮላ መሰራት የሌለባቸው ነገሮች ናቸው። ከዚህ ውስጥ የተወሰኑትን በዚህ ቪዲዮ ከበር ለማድረግ ሞክራለሁ፣ ሌሎቹን በሌላ ቪዲዮ አነሳቸዋለሁ። ግን የመጀመሪያው ሀሳብ ምንድን ነው? ሰዎች ዲቪ ከደረሳቸው በኋላ መረጋጋት አለባቸው። ሁለተኛው ከደረሳቸው በኋላ ማድረግ ያለባቸው ነገር ኬዝ ነንበራቸውን ማየት ነው። ኬዝ ነንበር የምንለው ዲቪ እንደደረሳቸው ከሚገልጸው ከስር ያለው ወረቀታችን ላይ ያለው ቁጥር ነው። ይሄ ቁጥር አንድ ሰው በምን ያህል ደረጃ መፍጠን አለበት፣ በምን ያህል ደረጃ ቢዘገይ ችግር አይፈጠርበትም ከሚለው ጀምሮ የመሄድ እድላችንንም የሚወስን ቁጥር ስለሆነ ባለን የኬዝ ነምበር ርቀትና ቅርበት ልክ የዲቪ ጉጉታችንንም በዛው መጠን ማድረጉ ሞር የሚመከር ነገር ነው። ለምሳሌ አንድ ሺ አስር ሺ ወይም ደግሞ እስከ 15 ሺ፣ 20 ሺ ኬዝ ነምበር ያለ ሰው የመሄድ ተስፋው ከሌሎቹ የኬዝ ነምበሮች አንጻር ወይም ከፍ ካሉት የኬዝ ነምበሮች አንጻር ሲታይ እንደዚህም ደግሞ ከዚህ አመት በፊት በተሰሩት ዲቪዎች ላይ ካየ ነው በተሻለ ወደ አሜሪካ የመሄድ እድል ይኖረዋል። ወይም ደግሞ ከአርባ ሺ ኬዝ ነንበር በላይ ያለ ሰው ደግሞ የመሄድ እድሉ ከሌሎቹ ሰዎች ያነሰ ይሆናል። ስለዚህ ኬዝ ነንበራችሁን አይታችሁ የመሄድ ተስፋችሁንም ተወስናላችሁ። ወይም ደግሞ አንድ ሺ ቤት ያለ አሸናፊ ዴሱን በጊዜ ሞልቶ በጊዜ ዶክመንቶችን አውቶንቲኬት ለማድረግም እንደዚሁ ያለውን የኬዝ ነንበር ማየቱ የተሻለ ነው ማለት ነው። ስለዚህ እነዚህ ከላይ ያየናቸው ሁለት ነገሮች አንድ ሰው ዲቪ ከደረሰው በኋላ በመጀመሪያ ማድረግ ያለበት ሲሆን ሶስተኛው እና በጣም ወሳኙ ግን ፓስፖርት ነው። እንደሚታወቀው ዴስ ለስሳ ስትሞሉ ከሚጠየቁ ጥያቄዎች ውስጥ አንዱ የፓስፖርት ነው። ከፓስፖርት መረጃችሁም ውስጥ የፓስፖርት ቁጥራችሁ፣ ያወጣችሁበት ቀን እና ኤክስፓየርድ የሚያደርግበት ቀን የግድ መግባት ይኖርበታል። ስለዚህ እነዚህ መረጃዎች ለማሟላት አሸናፊው ፓስፖርት ሊኖረው ይገባል። ፓስፖርታችሁ ደግሞ ኤክስፓየርድ ሊያደርግ በትንሹ በትንሹ ስድስት ወር ሊኖረው ይገባል። እንደኔ ከጠየቃችሁኝ በትንሹ አንድ ዓመት ሊኖ ሊኖራችሁ ይገባል። ምናልባት አንድ ዓመት ከሌለው ለጊዜው ደሱ መሙላት ትችላላችሁ። ኤምባሲ ስትገቡ ደግሞ ሌላ አሳድሳችሁ ይዛችሁ መግባት ትችላላችሁ። እንደዚሁም ኤክስፐሪድ ከማድረግ ውጭ ደግሞ ፓስፖርት ኑሯችሁ ዲቪ ላይ የሞላችሁት መረጃ የሚለያይ ከሆነ ለምሳሌ የስም ስህተት ካለው ወይም ደግሞ የቀን ስህተት የትውልድ ቀን ስህተት ካለው በዲቪው መሰረት ፓስፖርት ማውጣታችሁ የተሻለው አማራጭ ነው። ሁሌም ቢሆን በዲቪ መሰረት ፓስፖርት መውጣት አለበት የሚባል ህግ የለም። ግን አብዛኛውን ጊዜ ፓስፖርታችንና ዲቪያችን መመሳሰላቸው ካሉት አማራጮች ውስጥ የተሻለ ስለሆነ እሱን መጠቀም ትችላላችሁ። ይህንን እንደ ኬዛችሁ ስለሚወሰን በደንብ አስቡበት። ነገር ግን ከ78 ፐርሰንት በላይ የሚሆነ አሸናፊ የመረጃ ስጠት ከገጠመው ፓስፖርቱን ያስቀይራል እንጂ ዲቪውን አይነካም ማለት ነው። ስለዚህ በዚህ ክፍል ላይ ወይም በሶስተኛው ዲቪ ከደረሳችሁ በኋላ ፓስፖርት ማሟላት በሚለው ክፍል ውስጥ ፓስፖርት ኑሮዋችሁ እንኳን እነዚህ ሁለት ነገሮች አሁን የጠቀስኳቸው ሁለት ነገሮች ካሉባችሁ ድጋሚ ፓስፖርት ለማውጣት ልትገደዱ ትችላላችሁ። ነገር ግን ዲቪ ከሞላችሁት አንጻር በትክክል የተሞላ ስምና እድሜ ካላችሁ ወይም ዲቪያችሁና ፓስፖርታችሁ አንድ ዳይት ከሆነ እንደዚሁም ደግሞ ከስድስት ወር ወይም ደግሞ ከአንድ ዓመት በላይ የሚሆን የኤክስፓር ዴት ጊዜ ካለው የመጀመሪያውን ስቴፕ ጨርሳችኋል ማለት ነው። ወደ ሁለተኛው ወይም ደግሞ ዲቪ ከሞላችሁ በኋላ ወደሚያስፈልገው አራተኛው ስቴፕ መሻገር ትችላላችሁ። ነገር ግን የብዙዎች ጥያቄ የሆነው ፓስፖርት ባይኖረኝስ የሚለው ነው። እንደ ህግ ካየነው ዴ ሱለስሳ ስንሞላ ያለ ፓስፖርት መሙላት የሚያስችል አማራጭ አለው እዛው ዴ ሱለስሳ ውስጥ። ነገር ግን በፍጹም በፍጹም ኢንተርቪው ስትገቡ ፓስፖርት ሳትይዙ አትገቡ። ስለዚህ ፓስፖርት ማውጣታችሁ የግዴታ ነው ማለት ነው። እናም እዚህ ላይ ጥያቄ የሚሆነው ኢንተርቪው ስትገቡ ፓስፖርት ይዛችሁ የምትገቡ ከሆነ ለምንድን ነው ያን ፓስፖርት ካሁኑ አውጥታችሁ ዲኤስ ሁለት ስልሳ ላይ የማታስገቡት የሚል ነው። እዚህ ላይ ብዙዎች መልስ አድርገው የሚሰጡት አንደኛ፣ እንዳይረፍድብኝ፣ ሁለተኛ ፓስፖርት እስከማውጣ የዲኤስ የሚሞላበት ጊዜ እንዳያልፍብኝ የሚል ነው። እዚህ ላይ ሁላችሁም ብትሰሙኝ ደስ የሚለኝ አንድ ነገር ምንድነው፣ ለሌሎችም ለምታውቋቸውም፣ ከዚህ በኋላም ዲቪ ለሚደርሳቸው ሰዎች ብትነግሯቸው ደስ የሚለኝ ዲኤስ ሁለት ስልሳ ለመሙላት የጊዜ ገደብ የለው፣ በፍጹም የለውም። ይሄ ማለት ግን ከአንድ ዓመት በኋላ ወይ ከሁለት ዓመት በኋላ ወይ ከስድስት ወር በኋላ ሙሉ ማለት አይደለም። ተረጋግታችሁ፣ ለአብዛኞቻችሁ ኢቭን ለምን የኬዝ ነምበራችሁ አስር ወይም ሰባ አይሆንም፣ ተረጋግታችሁ በአንድ ወር ውስጥ ዲኤሳችሁን ብትጨርሱ ምንም ምንም የሚፈጠርባችሁ ነገር የለም። እኔ ለዚህ መረጋገጫ እሰጣችኋለሁ። ሁለተኛው ደግሞ በአንድ ወር ውስጥ እንኳን እንኳን መረጃችሁን በትክክል ማሟላት ካልቻላችሁ ሁለት ወር ወስዳችሁ እንኳን ዲኤሱን ብትሞሉት አሁንም ምንም የሚፈጠር ነገር የለም። ስለዚህ መቼ ነው ዲኤስ መሙላት ያለብኝ ካላችሁ ከዚህ በኋላ የምጠቅሳቸውና ከላይ የምጠቅሳቸውን መስፈርቶች ካሟላችሁ ለምሳሌ አንድ ሰው በአንድ ሳምንት ውስጥ መሙላት ይችላል ምንም የሚያስጠብቀው ነገር የለም። የተወሰኑ ነገሮችን አሟላለሁ ወይም ፓስፖርት አውጣለሁ የሚል ሰው ለምሳሌ በ15 ቀን የሚጨርስ ከሆነ በ15 ቀን መሙላት ይችላል። ይህም ያልደረሰለት ሌሎች ኮምፕሊኬትድ የሆኑ ኬዞች አሉበት ወይም ማሟላት ያለበት ወይም መወሰን ያለበት ነገር ያለው ሰው ደግሞ ለምሳሌ የተቀባይ አድራሻ ያላገኘ ሰው ለምሳሌ አንድ ወር እንኳን ቆይቶ ቢሞላ ሁለት ወርም ቆይቶ ቢሞላ 100% በሚባል ደረጃ መጠራት ካለበት ጊዜ አንድ ቀንም ሳይዘገይ በዛው ቀን እንደሚጠራ በሙሉ ማረጋገጫ ልነግራችሁ እወዳለሁ። ስለዚህ እስከ ዛሬ የነበረውን ይሄንን የሳስተ ኢንፎርሜሽን መስበር አለባችሁ። ዲቪ 25 ቶች ላይ ከሰራሁትና በደንብ ተሳክቶልኛል ብዬ ከማስባቸው የአሳሰብ ለውጦች ውስጥ አንዱ ዴሳችሁን ቶሎ ሙሉ፣ ቸኩላችሁ ሙሉ፣ አንድ ቶሎ የሞላ ቶሎ ይጠራል የሚሉትን አሳሰቦች መስበር ነው። በዛም መሰረት ሰዎች ተረጋግተው ሲሞሉ ነበር። ነገር ግን ሁሌም በየአመቱ የአሳሰብ ከሰዎች አይምሮ ወይም ከአሸናፊ አይምሮዎችም አይጠፋም። በተለይ ለዚህ የተሳሳተ መረጃ ደግሞ ተጠያቂ ናቸው ብዬ ማስበው ከኢትዮጵያ ውጭ ያሉ ዘመዶች ወይም የአሸናፊ ቤተሰቦች ቶሎ ዴስ እንዲሞላ ያስቸኩላሉ። እኛ ደግሞ እነሱ ከእኛ በተሻለ አገር ላይ ነው ያሉት፣ ወይም ደግሞ እኛ ወደምንፈልገው ሀገር ቀድሞ የሄዱ ሰዎች ስለሆኑ ሙሉ መረጃ አላቸው ብለን ስለምናምን እኛ ምንቸኩላለን። ነገር ግን አሁን ያልኳችሁን ህጎች እስካላሟላችሁ እና መረጃችሁ ሙሉ እስካልሆነ ድረስ ቸኩላችሁ በፍጹም ዴስ መሙላት የለባችሁም። ባለመሙላታችሁም የሚፈጠር ምንም ነገር የለም። እዚህ ላይ እንደ ቲፕ መናገር የምንፈልገው ለምሳሌ የቀጣይ ዓመት ወይም የዲቪ 2027 እየተሞላ የዲቪ 2026ን ውጤት ሲያዩ እንደደረሳቸው ቢያውቁ ይሄ ማለት ገና ጥቅምት ላይ ውጤት ቢያዩ የዲቪ 26 አሸናፊ እንደሆኑ ቢያውቁ ማለት ነው። በዛን ጊዜ እንኳን እንደእሳቸው ሞልተው ይደርሳሉ። ይሄ በየዓመቱ የሚሆን ነው። ለምሳሌ የዲቪ 2026 እናንተ መጀመሪያ ዲቪውን ስትሞሉ የዲቪ 25 አሸናፊ የነበረ ሰው እንዳሸነፈ ያቅም ነበር፣ እና እናንተ ጋር ዲቪ 26 እየሞላ እስከ የዲቪ 25 ውጤት ላይ በሚልበት ጊዜ ዲቪው ደርሶት ነው ያገኘው። እናም ሁለት ሺህ ቤት ነበር በዛው ጊዜ ውስጥ ወይም ኖቬምበር ወር ውስጥ ነበር ይሄን ያደረገው። በኖቬምበር ወር ሞልቶ ዲሴምበር ላይ ይህን የሉ መትወለታል ይሄ ደግሞ የዲቪ ሀያ ሀያ አምስት ኤክስፔሪየንስ ላይ ማየትም ትችላላችሁ። ሰውየውም ማረጋገጫውን ሰጥተዋል። ይሄ ብቻ ሳይሆን አሁንም ቢሆን ዲቪ የደረሳቸው ልጆች አሉ። የዲቪ ሀያ ሀያ ስድስት ውጤት ሲወጣ የዲቪ ሀያ ሀያ አምስትን ሲያዩ አሁንም እኩል እናንተ ጋር የዛሬ ዓመቱ የደረሳቸው ወይም ደግሞ እንደደረሳቸው ያዩ አሉ። እነሱ እንኳን አሁን ላይ ዲኤሳቸው ሞልተው ፕሮሰስ የመደረግና ኤምባሲ የመግባት እድላቸው እንኳን የሰፋ ነው። እነሱ እንኳን ማለት ነው። ስለዚህ እነዚህን ህጎች ብትይዟቸው ጥሩ ነው እላለሁ። እናም ለማጠቃለል በፓስፖርት ጉዳይ ያለውን ፓስፖርታችሁ ዲቪ ላይ የሞላችሁት ስም እንደዚሁም ቀን ጋር ተመሳሳይ መሆን አለበት እና ዲቪ ደርሷችሁ አሸናፊ የሆናችሁ ነገር ግን ፓስፖርት የሌላችሁ የተወሰኑ ሰዎች ላይ የማይሰራ ህግ ቢሆንም ለአብዛኞቻችሁ ስለሚሰራ ዲቪ ላይ በሞላችሁት እና ስም መሰረት ፓስፖርታችሁን ማውጣት ትችላላችሁ። ፓስፖርታችሁን ለማውጣት መመዝገብ አይጠበቅባችሁም። በአካል ኢሚግሬሽን ሄዳችሁ አስቸኳይ ፓስፖርት ዲቪ እንደደረሳችሁ የሚገልጸው ወረቀት በማሳየት ብቻ በአንድ ሳምንት ውስጥ ማውጣት ትችላላችሁ። በተመሳሳይ ፓስፖርት ያላችሁ ነገር ግን የመረጃ ስተት ያለባችሁም እናንተም በአስቸኳይ ሄዳችሁ ፓስፖርታችሁን ማውጣት

ነገር ግን ያለ ፓስፖርት ዴስ የመሙላት ብፈልግ ስለሚል ሰው ይችላል። ነገር ግን ቅድም እንዳልኳችሁ ነው የሚያስቸኩል ነገር በሌለበት ሁኔታ እጃችን ላይ ያለውን ፓስፖርት ዴስ ላይ ሞልቶ ማስተላለፉ መሆኑ የተሻለ ነው። ለዚህ ደግሞ እኔ እንደ ምክንያት የማነሳው ሰዎች በኋላ ፓስፖርታቸውን ሳያስገቡ ኢንተርቪ ገብተው በሌላ ምክንያት እንኳን ቢሆን ቢገቡ እና ከኢንተርቪው ወጡት ሰዎች ፓስፖርቴን አላስገባሁም ነበር ምናልባት ለዛ ሊሆን ይችላል ይህ ሚል አንድ መረጃ ከወጣ ፓስፖርታቸውን ዴስ ላይ ያላስገባቸው ሰዎች ሌላ ጭንቀት ውስጥ ነው የምትገቡት እና ህጉ ላይ እንደዛ የሚል ነገር እንኳን ባይኖር አሸናፊዎች የሚሰጧችሁ ሀሳቦች፣ ከምትረበሹ ፓስፖርታችሁን እጃችሁ ላይ ካደረጋችሁ በኋላ ዲኤሳችሁን ብትሞሉ፣ ቢያንስ ከዛ በኋላ ያለውን አንዱን ጭንቀታችሁን ትቀንሳላችሁ። ማለት ሌላው ለቤተሰቦቼ ፓስፖርት ማውጣት አለብኝ የሚል ነው። አሁንም የምትችሉ ከሆነ በአስቸኳይ ለምሳሌ ለልጆቻችሁ ወይም ለባለቤታችሁ ማውጣት የምትችሉ ከሆነ ለሁሉም አስቸኳይ ወታችሁ አንድ ላይ ማስገባት ትችላላችሁ። ነገር ግን የልጅ ብቻ በተለይ ደግሞ በቅርቡ የተወለደ ልጅ ወይም ህፃን ልጅ ከሆኑ ለእነሱ ፓስፖርት ሳትጠቀሙ ለእናንተ ወይም ለአሸናፊ ባልና ሚስት ከሆኑ ለምሳሌ ወይም ደግሞ ሌሎች ፓስፖርት ያላቸው ልጆች ይሞክራሉ፣ በእነሱ ተጠቅማችሁ ነገር ግን አዲስ ለተወለደው ልጅ ወይም ደግሞ ከዛም በፊት ቢሆን የተወለደው ሕፃን እስከሆነ ድረስ የእነሱን ፓስፖርት ሳትጠቀሙ ማስገባት ትችላላችሁ። አሁንም እኔም ከጠየቃችሁኝ ግን የሚመከረው ለሁሉም ሰው ማስገባት ነው። ግን ደግሞ እሱ ማደግ ካልቻላችሁ ከገንዘብ አንጻርም ሊሆን ይችላል ወይም ከጊዜ አንጻር የልጆች ፓስፖርቱን አሁን ማውጣት አልፈልግም የሚል ሰው ካለ ግን ያለ ፓስፖርት ለልጆቹ ሞልቶ ለኢንተርቪው ሲገባ የልጆችን ፓስፖርትም ይዞ መግባት ይችላል። ስለዚህ ሁለት ኦፕሽን አላችሁ ማለት ነው። ሌላኛውና ዋናው አራተኛው ያለዚህ መረጃ በፍጹም ዲኤስ አይሞላበትም ተብሎ የሚታሰበው የተቀባይ አድራሻ ነው። አንድ ሰው ዲቪ ከደረሰው በኋላ በአራተኝነት ማሟላት ያለበት ይሄ እንደ ግዴታ ነው የሚያዘው ተቀባያችሁን አድራሻ ማስላክ ነው። በዚህ ዙሪያ ግሩፕ ላይ የተብራራ አውዲዮ ሰርችላችኋለሁ፣ ገብታችሁ ማዳመጥ ትችላላችሁ። ነገር ግን በአጭሩ ለመዳሰስ የምትቀበሏቸው የተቀባይ አድራሻዎች ስድስት ናቸው። ሙሉ ስም፣ ስትሬት ላይን፣ ሲቲ፣ ዚፕ ኮድ፣ ስቴት፣ እንደዚሁም ስልክ ቁጥር ናቸው። እነዚህ መረጃዎች ብቻ ናቸው ከተቀባያችሁ የሚያስፈልጓችሁ። ሌላ ተጨማሪ ምንም የሚሞላ የአይዋን ሰ ፕላትፎርም ሆነ የአፊዳቪት ሰፖርትም የለም። ወይም ደግሞ ሌላ ሀገሮች ላይ እና ለሌሎች የቪዛ አይነቶች ላይ የምንጠቀማቸው ከተቀባዮቻችን የሚሞሉ ፎርሞች ናቸው ለኢትዮጵያውያን የዲቪ አሸናፊዎች ይህ አይጠየቅም። ስለዚህ በጣም ትልቅ እድል ነው። ይህ ማለት ሰዎች ፐርሶናል የሆኑ መረጃቸውን ሳያጋሩ እናንተን መቀበል ይችላሉ ማለት። እናም እዚህ ላይ የሚነሳው አንዱ ችግር ብዙ ሰዎች ዘመድ የላቸውም ወይም ደግሞ የሚቀበላቸውን ሰው በጊዜ ማግኘት አይችሉም። እናንተም በተቻለ መጠን ጊዜያችሁን ወስዳችሁ ከተቀባይ ጋር የሚነሱባችሁ ጥቅማጥቅሞች አሉ እዛ ውስጥ እንድትገቡ አልመክርም። ጊዜያችሁን ወስዳችሁ በትክክል ሊቀበላችሁ የሚፈልግና ዋናው ኢንቴንሽኑ እናንተን ከመቀበል ጋር ብቻ የሆነ ተቀባይ እስከምታገኙ ድረስ ጊዜያችሁ መውሰድ ትችላላችሁ። ቅድም እንዳልኳቸው ነው፣ የሚረፍድ ነገር የለም። ስለዚህ የተቀባዮቻችሁ መረጃ ከላይ የጠቀስኳቸው ከተቀበላችሁ በኋላ ነው ዲኤስ ሊሞላ የሚችለው ማለት። ስለዚህ የመጀመሪያው ከላይ የጠቀስኳቸው ሁለቱ ዲቪ ከደረሳችሁ በኋላ ብታደርጓቸው ጥሩ የሆኑ እንደ ምክሮች ናቸው። ከዛ በኋላ ያሉት የፓስፖርትና የተቀባይ ግን አንድ ሰው የግድ ዲኤሱን ከመሙላቱ በፊት ወይም ደግሞ አንድ ሰው ዲቪ ከደረሰው በኋላ ማድረግ ያለበት የመጀመሪያው ስቴፕ ዲኤሱ ለስልሳ መሙላት ስለሆነ እሱን ለመሙላት የሚያስፈልጉ ሁለት መስፈርቶች ናቸው። ስለዚህ እነዚህን ሁለት መስፈርቶች ካሟላችሁ ሌላ በዶክመንቶቻችሁ መካከል ለምሳሌ የስም ስህተት ቢኖር፣ መረጃዎቻችሁ እጃችሁ ላይ ባይኖሩ፣ ወይም ደግሞ አውቶንቲኬት ባይደረጉ አውቶንቲኬት ማለት በተማራችሁበት ወይም ደግሞ መረጃውን ባገኛችሁበት ተቋም እየዞራችሁ መሐተም ማስመታት ማለት ነው። እሱ ባይደረግ እንኳን አንዳንድ ጊዜ ደግሞ የልደት ካርዳችሁ ለምሳሌ እጃችሁ ላይ የለም ወይም የልደት ካርዳችሁ ላይ ስህተት አለ፣ የትምህርት ቤት ዶክመንቶቻችሁ ላይ ስህተት አለ። እንደዚህ ቢሆን እንኳን በፍጹም ዲኤስ ከመሙላት አያግዳችሁም። ምክንያቱም ከነዚህ ዶክመንቶች ልትወስዱት የምትችሉ ሉት ነገር ለምሳሌ የትምህርት ቤቱን ስም የተማራችሁበትን ዓመተ ምሕረት የትምህርት ቤቱን አድራሻ እነዚህ መረጃዎች ነው። እነዚህ መረጃዎች ደግሞ ሌላ ጊዜ የሚቀየሩ አይደሉም። ሊቀየሩ ሊቀየር የሚችለው የእናንተ ስም ወይም የእናንተ እድሜ ብቻ ነው። ስለዚህ ዴስ ላይ የሚያስፈልገው የትምህርት ቤቱ ስም፣ የተማራችሁበት ጊዜ እንደዚሁም ደግሞ ስለ ዶክመንቱ የሚገልጹ ነገሮች ስለሆኑ ስተት እንኳን ቢኖርባቸው ዴስሳቸውን ከመሙላት አያግዷችሁም። ዴስሳቸውን ሞልታችሁ ከዴስ በኋላ መረጃዎቹን ማስተካከል ስሞቹን ማስቀየር ትችላላችሁ። ምክንያቱም እነዚህ ዶክመንቶች ወይም ያሏችሁ ዴስ ላይ የሞላቸዋቸው ዶክመንቶች ፊዚካል ፔፐሮች ወይም ዶክመንቶቹ የሚያስፈልጓችሁ ኢንተርቪው ስትገቡ ቀን ብቻ ነው። እነዚህ ዶኪመንቶች የሚያስፈልጉት እሱ ደግሞ በትንሹ ከአምስት ወር በኋላ ነው ማለት። ስለዚህ በዚህ ጉዳይም በፍጹም ማሰብ አይጠበቅባችሁ። ነገር ግን እዚህ ላይ ማስተዋል ያለባችሁ ነገሮች የመረጃዎቹ መቀየር ዲኤስ ላይ መረጃ መቀየር የሚችሉ ነገሮች ከሆኑ ቀድማችሁ ዶኪመንቶቹን ማስተካከል ይጠበቅባችኋል። ለምሳሌ ሁሉም ዶክመንቶቻችሁ በአይ ሆነው ፓስፖርታቸውን ጨምሮ ዴስ ላይ ያለው ደግሞ በኢ ቢሆንና አንድ ፊደል ቢሳሳትባችሁ ዴስ ላይ ያለውን ኢ አይ ላድርገው ወይስ ደግሞ ዴስ ላይ ያለውን ኢ ሳልነካው ባለበት ዶክመንቶችን በሙሉ አይ የነበሩትን በኢ ልቀይራቸው የሚል ሁለት አይነት ኦፕሽን ሊኖራችሁ ይችላል። ስለዚህ እንደዚህ አይነት ኦፕሽኖች ሲኖራችሁ መጀመሪያ ዶክመንቶቻችሁ መቀየራቸውን ያለመቀየራቸውን፣ የቱ ዶክመንት ሊያስቸግራችሁ እንደሚችል እንደዚህ አይነት ውሳኔዎችን ከጨረሳችሁ በኋላ ዴሱን መሙላት ይጠበቅባቸዋል። እንደዚህ አይነት ነገሮች ሲሆኑ ብቻ ዴሳችሁን አዘጊታችሁ ስላላችሁ ዶክመንቶቹ በትክክልም መስተካከላችሁን ካያችሁ በኋላ ብትሞሉ ጥሩ ነው። ከዚህ ውጭ ያለው ግን ዶክመንት የሚገባ ስላልሆነ የሚቀየር ዶክመንት መሆኑን ካወቃችሁ ደሳችሁ ሞልታችሁ ዶክመንቱን ሌላ ጊዜ በቀላሉ መቀየር ትችላላችሁ ማለት ነው። እዚህ ላይ ከጊዜ ጥረትም ሊሆን ይችላል ወይም ደግሞ ኬዛችሁን ባለማወቅ ምክንያት ማልዳስሳቸው በጣም ብዙ ነገሮች አሉ። እነሱን እናንተ ጥያቄዎችን ለመሙላትና በራሳችሁ ለመወሰን ሞክሩ። እኔ እዚህ ላይ የምሰጣችሁ በየትኛው ዋንግል ማስብ አለባችሁና ምን ምን ነገሮችን ማየት አለባችሁ የሚለውን ስለሆነ ሌሎች ተጨማሪ ሀሳቦችን በራሳችሁ እንድትጨምሩባቸው ሰጣችሁ ይጠይቃሉ። ስለዚህ ፓስፖርታችሁንና የተቀባይ አድራሻችሁን ከያዛችሁ በኋላ በቀጥታ ዲኤሳችሁን መሙላት ትችላላችሁ። የዚህ ቪዲዮ አላማም ዲኤሳችሁን እስከ መሙላት ያለውን ማሳወቅ ነው። ሙሉ የአንድ አመቱን ፕሮሰስ አንድ ሰው ዲቪ ከደረሰው ጀምሮ ቪዛውን እስከሚያገኝ ድረስ ያለውን ማወቅ ፈልጋለሁ የምትሉ ቪዲዮ ሰርቻለሁ። ሃው ቱ ድሜክስ ዩቲዩብ ላይ ወይም ዚዙ ድሜክስ ብላችሁ ሰርች ብታደረጉ የኔ ቪዲዮዎቹ ይመጣሉ። ከነዛ ውስጥ አንዱን በመንካት ፕሮፋይል ውስጥ ገብታችሁ ከዲቪ አሸናፊነት እስከ ቪዛ ማግኘት የሚል አይ ቲንክ የአርባ ደቂቃ ቪዲዮ ይመስለኛል። እሱም ብታዩት አመቱን ሙሉ ምን ሊጠብቃችሁ እንደሚችል በደንብ በደንብ የተብራራ ቪዲዮ ነው። እሱም ማየት ይችላላችሁ። ነገር ግን ዲቪ ከደረሳችሁ ጀምሮ እስከ ዴስ መሙላት የብዙ ሰዎች ጥያቄ ስለሆነ ይህንን ባጭሩ ያብራራላችሁ ይመስለኛል። እናም ሌሎች ጥያቄዎች ካሏችሁ መጀመሪያ እኔም ጋር ኮንታክት ከማድረጋችሁ በፊት ወደኋላ ተመልሳችሁ ሀውቱ ዲሜክስ ዩቲብ ላይ በደንብ በደንብ የተብራሩ በጣም ብዙ ቪዲዮዎች ናቸው የተሰሩት። ከዚህ በኋላ በየጊዜው ነው የምሰራው። ስለዚህ መጀመሪያ እነሱን ቪዲዮዎች ጊዜ ሰታችሁ ተረጋግታችሁ እንድታወያቸው እመክራለሁ። ምክንያቱም አስር ሚሊዮኖች መካከል ነው የደረሳችሁ። በጣም ትልቅ እድል ነው። ኢትዮጵያ ውስጥ እንኳን በትንሹ አንድ ሚሊዮን እንኳ ሰው ይሞላሉ ተብሎ ይታሰባል። እሱም በትንሹ ነው። ከነዚ ሰዎች ነው እንግዲህ ሶስት ሺ ምናምን አካባቢ ሰው የደረሰው። ከሶስት ሺህ ሰዎች ውስጥ ነው እናንተ አንዱ የሆናችሁት እና በጣም ትልቅ እድል ነው። በዚህ እድል ላለመቀለል ሞክሩ። በቅርቡ ሰምታችሁ ከሆነ የጎልደን ግሪን ካርድ ነበረ እና በዛ ካርድ ላይ የወጣለት የመሸጫ ዋጋ ትራምፕ ባወጣው ማለት ነው ወደ አምስት ሚሊዮን ዶላር ነው። ይህ ማለት ከሰባት መቶ ሚሊዮን በኢትዮጵያ ብር በላይ የሚያወጣ ካርድ ነው ማለት ነው። እጃችሁ ላይ ያለው በገንዘብ ብን የተምነው እንኳ ያው ገንዘብ ሲሆን ነው ቫሊዩን የሆነ ነገር የምናውቀው። እኔስ በጣም ትልቅ እድል ነው። ከሌሎቹ የቪዛ አይነቶች በጣም ብዙ ቪዛ አይነቶችን መጥቀስ እንችላለን፣ ወደ አሜሪካ ሰው የሚገባበት ኢቨን በቋሚነት እንኳ የሚገባበትን ቪዛዎች ብናይ ከዲቪ በተሻለ በጣም ቀላል እንደዚሁም ፈጣን የቪዛ አይነት አታገኙም። ስለዚህ በጣም ትልቅ እድል ላይ ነው ያላችሁትና ይህንን እድል በችልተኝነት ወይም ደግሞ ባውቃለሁ በአይነት እድላችሁን ማበላሸት አይጠበቅባችሁም ብዙ ሰዎች ያልፋሉ። በእርግጠኝነት ከዘጠና ፐርሰንት በላይ የሚሆኑ ሰዎች ያልፋሉ። ግን ቢያንስ የቪዛ ትዝታችሁን በመልካም አድርጉት። በጭንቀት በስትረስ በማይሆኑ አይነት ሙዶች ወይም ስሜቶች ቪዛችሁን ማስታወስ የለባችሁም። እድሉ ደርሷችኋል። ብዙዎቻችሁም በእርግጠኝነት መስፈርታ ሟላላችሁ ቪዛችሁንም ታገኛላችሁ። ግን ይሄንም ቪዛ ኢትዮጵያ ውስጥ ባሉት በትንሹ ከሰባት ወር እስከ አንድ አመት ከስድስት ወር የሚሆኑ ጊዜዎች ነው የምትቆዩት። በእነዚህ ጊዜዎች ውስጥ ቪዛውን ስታስቡ ጥሩ ስሜት እንዲሰማችሁ አድርጋችሁ አሳልፉት። ምክንያቱም እዛ ስትሄዱ ይዛችሁት የምትሄዱት እዚህ አንድ አመት ያሳለፋችሁትን ሙዳችሁን ስለሆነ እዚ ያለውንም ህይወታችሁን በብዙ መልኩ ነው አፌክት ሊያደርግ የሚችለው ካለኝ ኤክስፔሪየንስ ነው የምነግራችሁ። ስለዚህ ሌሎች ጥያቄዎች ካሉ በተቻለ መጠን ቴሌግራም ላይ ለመለስ ሞክራለሁ። ያው እንደምታውቁት የመጀመሪያው አንድ ወር ሁሉም ጠያቂ ስለሆነ ጊዜ ማነስ አለ። ከዚህ ውጭ ደግሞ ብዙም ሰው ነው የሚደውለው፣ እነሱ ማስተናገድ አለብኝ፣ በአካል የሚመጡ ሰዎች ማስተናገድ አለብኝ። በዚህ ምክንያት በፍጥነት ላልመልስላችሁ ይችላሉ። ነገር ግን ጥያቄዎቻችሁን አስቀምጡ። በሚችለው አቅም ዲቪ ድሜክስ ዲቪ 2026 ብላችሁ ቴሌግራም ላይ ሰርች ማድረግ ትችላላችሁ ወይም ደግሞ ዩቲዩብ ላይ ሉ ቪዲዮዎች ዲስክሪፕሽን ላይ ብትገቡ ስልክ ቁጥር አለላችሁ። በአካል መታችሁ ኬዝ ማስያዝ የምትፈልጉም አድራሻዬ ዲስክሪፕሽን ላይ አለላችሁ። በተቻለ መጠን ግን ኬዝ የማታስይዙ ሰዎች ለጥያቄ ባትመጡ ደስ ይለኛል። ምክንያቱም ጥያቄዎች ቴሌግራም ላይና ስልክ ላይ መመለስ የሚችሉ ናቸው እና ካለብኝ የስራ ጫና አንጻር ኬዝ ለማስያዝ ብቻ ወይም ደግሞ ኬዝ ማስያዝ የምንለው ዴስ ማስሞላትና አመቱ ሙሉ ያለውን ነገር እንድታስጨርስልኝ ነው የምፈልገው። በሀሳብ ብዙ የሚከብድ ነገር የለም ግን በሀሳብ አንተ ከጎኔ እንድትሆን ነው የምፈልገው የምትሉ ሰዎች ብቻ እና ደግሞ ለመክፈል አቅም ያላችሁ ብቻ መምጣት ትችላላችሁ። አቅም የሌላችሁ ቴሌግራም ላይ ጠይቁኝ። ከዚህ ውጭ ግሩፕ አለ የዲቪ 25 ኤክስፒሪየንስ ሰምታችኋል አይታችኋል ብ ያስባሉ። በጣም ብዙ ነገር ነው የተጠቀሙት። ግሩፕ ላይ መቶ ሁለት መቶ አንድ ሺህ እየሆንን ስንመጣ በጣም ብዙ መረጃዎች የተካፈሉ ይመጣሉ። እኔም ፍሪ ግሩፕ ላይ ለሰዎች ሀሳብ የምሰጠው ስለዚህ አብረን ሳንሳሳት ብዙ ሊወድቁ የሚችሉ ሰዎችን ሴ በማድረግ አብረን የምንቀጠልበት ግሩፕ ነው የሚሆነው። ስለዚህ ግሩፕ ላይ ለመግባት መስፈርቶች አሉት። የዲቪ አሸናፊ እንደሆናችሁ የሚገልጹ ዶኩመንቶችን ትጠይቃላችሁ። ስለዚህ እነሱ ማሟላት የሚችል በቀላሉ ግሩፕ ላይ መግባት ይችላሉ ማለት ነው ማለት ነው። ስለዚህ ግሩፕ ለመግባት አሁንም ድሜክስ ዲቪ 2026 ቴሌግራም ላይ ልታወሩኝ ትችላላችሁ። እንዳልኳችሁ አድራሻ የምትፈልጉም በቪዲዮ ዲስክሪፕሽን ላይ ያለላችሁ ስልኬን ከፈለጋችሁም ወይም ቲክቶክ ላይ የምትጠቀሙም እዛ ላይ መውሰድ ትችላላችሁ። ስለዚህ የዛሬው መልእክት የሄድ ይመስላል ማለት ነው። በድጋሚ ለዲቪ 26 አሸናፊዎች እንኳን ደሳላችሁ። ዚዙ ድሜክስ ነበርኩ ባባ